ትቀበይ ለም ደሞ አትቀበይ እንዴ? አሰብሽው? አይ እንዲሁ ቢያደርገው ሰሜልሽ፣ እኔ በክብሬ ያደራዳሩ የማከብረው ክብረው ስለሚያከብረኝ ስለሚወደኝ ሌላ ሴት ላይ ሄደ ካረጋገት ውቅር ነገሩ ያቀ ምኑ የሚያበቀው ትዳሩ ነው። ልትፈጠው ታደስ እኔ ማለት አኩሮ ነው። ከክብሬ በላይ ምንም ነገር አይበልጥ። እንዴ ግን በአጋጣሚ ቢሆንስ? ምኑኑ? በአጋጣሚ ማለት የተወለደችው? አይ አይነ ሳ ልቦና ሳያረጋግጥ ምንም ነገር በአጋጣሚ አይፈጣል። ያውም ደግሞ ሚስ ካልሆነ ሴቅ በአጋጣሚ ነገር የለም። አቶ ደረጀ የደን የምርመራው ወረቀት በእጁ ገባል። ነገር ግን ምንም አይነት ጊዜ አልነበረውም ያንን ወረቀት ገልጦ የሚያነብበት ምንም አይነት ጊዜ ስላልነበረው ከቤት ወደ ቤት ከመኪና ወደ መኪና ከካፌ ወደ ካፌ ሲያንከራተተ ውሎ አምሽቶ በመጨረሻ እንግዲህ ያንን ወረቀት ወደ ቤት ይዞ ይገባል። ወደ ቤት ከገባ በኋላ ይች ውሃ የተባለችው ይህ ወረቀት አምጮ ላነበውን ሰላም እኮ ናት የሰጠችኝ። ያው ጽሁፉ በእንግሊዝኛ ስለሆነ ማንበብ ሰማችል ካነበ ከአነበበር ብላ ሰታኝ ነበረ። አሁን ማንበብ አለብኝ በማለት ያንን ወረቀት ይከፍተዋል። ከዚያ የተነሳ እንግዲህ ወይዘሮ ማርታ ከስሩ ስለነበረች ነበረች በድንጋጤ ተውጣ ሄዳለች። ዳጣን እንግዲህ እየሄጫን ነበረ ምክንያቱም ያጣላቸው ወረቀት ያ ስለነበረ፣ ነገር ግን እየከፈት እያነበበው ነው የምን ውጤት እንደሆነ በደንብ እየተረዳ አይደለም። ይሁን እንጂ ማርታ በጣም ደንግጣ ስትርበተበት ነበረ ነበረም። በሌላ በኩል እንግዲህ ዳጣ ለጨዋታ ብራ ወይዘሮ ማርታን ጥያቄ ጠይቃን ነበር እኔ መልሽ ወይዘሮ ማርታ እንደው ደረጀ ከሌላ ሴት ልጅ ወልዶ መጥቶ ይቺ ልጅ ራቢ ልጅ ምን ታያለሽ? በማለት ጠየቀች። ማርታም በነዴት ደግሞ ምን ማለት ነው? እኔ ማርታ በክብሬ የምደራደር ነገር አይደለም፣ እና ሁሉም ነገር ያበቃልናል። ምናልባት እንግዲህ የእሱ ልጅ ከሆነች የው ነገራችን ተጓዝቶ ለጋታዎች ላለውጋ ባጭሩ ማለት እንግዲህ መልሰ ችላል። ዳጣም እንዴ ግን እኮ አንዳንዴ እያወራ ለልጆች ለቤተሰብ ተብላ አንድ ላይ የሚኖርበት አጋጣሚ ያለው የምን ትፋት ያለሽ፣ አለች። እንደነገርኩሽ ነው በክብሬ ድርድር የለም። የማከብረ እኮ ለራሴ ስል ነው፣ እሱም የሚያከብረኝ ለራሱ ነው። አክብሬው በተተና ምኖር ከሆነ ከዛ በተጨማሪ ደግሞ እንደዛ እየተንከባከ ፍከር የራሴ አካል ሚሄድ ከሆነ ያም ደግሞ በትዳር ላይ እንደዚህ ማከብ ከሆነ ይሰው አይደለም፣ እንደዚህም አብረን ልንቀጥር አንችል ወዲያው ነው ማባረር ያለብን በማለት እንግዲህ ተነግራታለች። ዳጣ በጣም ተደነገጠና እንደዛም አይሆንም እንደው ምናልባት በአጋጣሚ ቢሆን ሲ ነገር ትላታለች። አጋጣሚ ብሎ ነገር የለም ዲዛይን ቀልድ አይመቸኝም በማለት በቁጣ መልሳም ነበረ። ድረችም እንግዲህ ዳጣን ወደፊት ከመለሳ በኋላ ሁለቶቹ ነጋማቾች እንግዲህ ዳጣ እና በቅን ቁጭ አድርጎ ለማናገር ሞክሯል። ነይ እስኪ ተቀመጭ። አበጌ ችግርሽ ምንድን ነው? ምንድን ነው ያጣላችሁ? እኔ የማኖራችሁ የሚቀለባችሁ ሰው ነኝ አይደለም? ለሁለታችሁም የሚያጎደጉባችሁ ነገር የለም። ታሪያ ለምንድን ነው የሚያከብ የምትበዛችሁት? ምንድን ነው በማለት ጠይቀውም ነበረ። ይሁን እንጂ አበጌ አተታለች ብላ የተባለችውን እያንዳንዱ ነገር መዘርዘር ጀመረች። ለምሳሌ ያጣፋችሁ በቃ ዱርዬ ናት፣ ሌባ ናት፣ ቤት ሰርቃ ላይ ምናምን ወዘተ እያንዳንዱ ከዛ ቤት ያስወጣታል ብላ ያሰበችውን ምክንያት እና ሰበብ ደረደረችለት። ይሁን እንጂ ደረጀ በዚህ በኩል እያመናት አልነበርም። እየውልሽ ትሰሚኛለሽ? አዎ ዳጣ ዱርዬ ናት በማለት እንግዲህ ከዳጣ ፊት ይመልሳል። ዳጣ ዱርዬ ናት ስላት እንግዲህ በጣም ተናዳ ለምን እንደዚህ ይለኛል በማለት አልቅሳ ነበረ። ምክንያቱም የሆነም ልጁ እሷም ልጁ ናት፣ ግን ደግሞ እሷን አመናት በሚለው ከፍቷትም ነበረ። ቢሆንም እንግዲህ ብዙ መዘርዘር ስትጀምር እስኪ ዳጣ ወደ ውጭ ጠብቄ በማለት አበኬን እንደ አዲስ ለማዳመጥ ይጀምራል። አበኬም እንግዲህ የአዳዲስ ውሸቶችን ፈጥራ ወርቁንም የሚያዘረጋቸው ውሷን አልክተር ስትል እንግዲህ ይበልጥ ደግሞ ትልቁን ውሸት ስትዋሻየና አራት አይነት ልጅ አደም ይኖሮች እንደዚያ አይባልም በማለት ዝም ሊያስብላችኋል። አጀዲት ግን ዝም የምትል አይደለችም እንጂ ተያንጭሽ በኋላ ይቆጭሻል። እኔ አንድ ቀን ዝች ምድር ላይ ላኖር እችላለሁ። ያኔ አባቴ ምን አለኝ፣ ምን አለ በሰማሁት አባት የለት የትሽ ያለሽ እና እባክሽን ጥሩ ሰው ሁኝ፣ መጥፎ ሰው አትሁኝ እያለ ቢመክራትም አበጌ ምንም ከመክራ የምትሰማለሽ አልነበረችም። በሌላ በኩል እንግዲህ አጅሬት ውሸቷን ከደረድረች በኋላ እኔ አሁን ቆይ ትልቅ ሰው ነው ሸኮ በቀበቶ ነበር አንቺንማ መቅረፍ ያለብኝ፣ ቅጥቅጥ ማረግ ያለብኝ ግን እንዴት ልግረፍሽ በዚህ እድሜሻ መደብደብማ መገረፍ ሸም አይሆንብሽም፣ አይከብድም በማለት እንግዲህ አልደበድብሽም ብሎ ይተዋታል። ሁለተኛ እንደዚያ አይነት ውሸቶችን ስትዋሽ አገኘሁሽ፣ ግን አለቅሽም እና ጥሩ ሰው ሁኝ፣ አትጥያት በማለት እንግዲህ ይነግራታል ማለት ነው። እሷም እሺ ብላለች እንግዲህ ለጊዜው፣ ወደፊት ደግሞ ምን እንደምታደርግ አይታወቅም። አበኬ እንግዲህ የዲኤንኤ ምርመራ ውጤት አስመርመራለች። ነገር ግን ያ ማበጠሪያ የዳጣ ስላልነበረ የሰላም ስለሆነ ዲኤንኤ ካስመረመረችው በኋላ ውጤቱ ስህተት እንደሆነ ነበር ያሳየው። በዚህ ጉዳይ እንግዲህ ዳጣ የደረጀ ይላለ መሆኗ ትልቅ ምክንያት ሆኗታል። እንዲሁም ደግሞ እሷ አሁን ምርመራ ያደረገችው የአባቷንና የሰላም ነው። ስለዚህ ምንም አይመሳሰልም። ጣቅ በዚህ ጉዳይ አልፋለች። የዳጣን እና እየሰራ ምን በአንድ ብታስመረምረው አሪፍ ነበረ። ይሁን እንጂ ምንም አልተሳካላትም። በዚህ ጉዳይ እንግዲህ የነገር ከስሯል። ሰላምም እንግዲህ በመጨረሻ ቆይ፣ ዳጣ ግን ማበጠሪውን የት አስቀምጠሽው ነው? ባለፈው እኮ ስጄ ስትይ ሰጠሽ፣ ከዛ በኋላ እኮ መልስሽልኛል ብላ ጠየቀቻት። ዳጣም እንግዲህ እንዲህ አልመለስኩልሽ፣ ማበጠሬውን እኮ ለአበጌ ሰጠኋት፣ ያን ቀን መጣችና ጠጠቤለች ምናምን ስላት እንደው አይ ታጣቢ ምናምን ብላ በቃ ማበጠሪያሽን ካልስርኩ ብላ ስትጠይቅኝ ያው ለመልካም ነገር የሆና ብዬ ስላሰብኩኝ እኔ ሰጠ ወጥላታለች። ቢሆንም እንግዲህ ማበጠሪያ መመለስ አለብሽ። ቆይ ግነችሽ ምን አስባ ነው? በባለፈው ጠቁሽ ልፍት ቆርጥ ስጠት ደረስኩባት። አሁን ደግሞ ማበጠሪያ በሚለው ጠይቀቻት። ይሁን እንጂ እንግዲህ ታጣ ያው ለመልካም ነገር ነው ብላ ስላሰበች ዝም አለቻት። በሌላ በኩል እንግዲህ ውሃ ከጓደኛዋ ጋር ካፌ ቁጭ ብላ፣ እኔ የምልሽ እኔና አንቺ አሁን ተማሪ ባንሆን ምን ሆን ነበር? እያረች ስታነግራትም ነበረት እንግዲህ ጓደኛዋም ያው እስካሁንም አግብተን ወልደን እንኖር ነበር ትላታለች። እንግዲህ ውሃ ይዛን ነው ሚኮ የሚያገባኮ ትልልቅ ሰው ነው በማለት ነበር የመለሰችው። ታዲያ ትምህርት ካልተማርንበት ልናደርግ እንችላለን። ስለዚህ እንደዛ ነው፣ አዎ ትላታለች። ይሁን እንጂ ሃሳባቸውን ከወሩ በኋላ ስለ ሀብታቸው እንግዲህ ያወራሉ። የእኔ አባት መኪና አለው፣ የእኔ አባት ትንሽ ቤት ነው፣ የእኔ አባት ትልቅ ቤት ነው፣ እያሉ እንግዲህ ይከራከራሉ ማለት ነው። አባት ይንጋብዘኛል ይና ይጋብዘኝ፣ በዛ ላይ ጎበዝ ተማሪ ነኝ የሚል ያለች እንግዲህ። ያው ከውሃ የውሃ ጓደኛ በጣም አሪፍ ነች፣ አስተዋይ፣ የትንሽ ነቃ ያለች እንዲሁም ደግሞ ከትምህርት ቤት የተፈጠረውን ነገር የሆነ ልጅ ከኔና አንጂ ቢ ሲላት እንኳን አይበላሻችሁ፣ በጣም ጥሩ ነው ያደረገችው በማለት መልሳላት አለ። ያው ያገኘችው ሁሉ አትቤ የምትቀበውን ነገር ሁሉ አትቤ በማለት ነው የመለሰችላት። እንግዲህ እኔም አበላለሁ በማለት ነበር የመለሰችው። ውሃ ያው አንዳንዴ ብልጥ ናት፣ አንዳንዴ ደግሞ ሙኝ ትሆናለች። ለምሳሌ ቤት ውስጥ እንግዲህ የሚካሄደው ለምሳሌ አባታቸው ሲጠራቸው ዳጣማ በኪን ውሃ ያሰበችው በቃ አባ የመኝታ ክፍል አስገብቶ ሊገርፋቸው ነው የሚል ሀሳብ ነበር የመጣላት። ይህ ማለት እንግዲህ ያው ሲገረፉት ሰማን ላይ ማለት ነው። በሌላ በኩል እንግዲህ ውሃ ጉዳዩ በቃ እህቷን ለማናገር ፈልጋለች። አባቷ በመኝታ ክፍልም ከከፈተው በኋላ አበጊ እንድደቡ ሸር አደበደበሽን በማለት ልታጽናናት ስትገባ እንግዲህ አበጊ ምንድናደረገችው ዘር የለኛ ተደበደቡን ብቻ የማፈለጋለሁ በማለት ኩርት መብላ እያለቀሰችው ነበረ። እንግዲህ አታልቀሽ እያለቻት ነው፣ ውሃ ግን የምትሰማ አይደለችም። ቢሆንም ለማጽናናት ያላት ነገር ያላት ተደና በጣም ደሴ ነበረ የውሃ ናታልም እንግዲህ ደብሮት ነበረ። መጽሐፍ እያነበበ እያነበበ ያው መጽሐፍ ማንበብ በርግጥ ጥሩ ነው፣ ግን በጣም ያነባል ጎበዝ ነው ሰው። አጋጣሚ እንግዲህ ውሃ ወደ መኝታ ክፍል ከገባሽ በኋላ እስኪ መጽሐፉንም ጭልኝ ሳነብቆች ደቅም ብለ ነው ካርታ እንጫወት ይላታል። እንኳን መጣሽ በማለት አቀባበል አድርገላት፣ እሷም እሺ በማለት ለመጫወት ሀሳቧን ሰነዘረችና ነው ይጫወታሉ። የምልህ የአባዬ በቃ ዳጣና ቤቄን መኝታ ክፍል ወስዷቸዋል። አሁን ይገርፋቸዋል አለች። አይ አይገርፋቸውም በማለት አጽናናት። ዳጣም እንግዲህ የቤቱ መቤት የሆነችን ከጠየቀቻ በኋላ ሀሳብ አድም ሰምታ በጣም ፈርታ ነበረ። ተረጅም እንግዲህ ያንን ወረቀት ለመግባት ተዘጋጅቷል። አንድ ሁለት እያለ ነው እንግዲህ ያው ምንድን ነው እዚህ ውስጥ ያለው ነገር እያለ ለማወቅ እንግዲህ፣ ሰላም እናቷ ናት የሚለው ጥርጣሬ ትንሽ ያወዛግባት ነገር ግን ዳጣ ከሰላም ጋር ስትሆን በጣም ደስ ትላላችሁ የሚል ስሜት ስለሚሰማት እንዲሁም ደግሞ ገልጽ ብላ ስለምታወራት ቀለል ብላ ይመቻታል። እንግዲህ የቤቱ መቤትም እናትና ልጅ መስላችኋል በማለት ነበር የነገረቻት። ዳጣም በዚህ የተነሳስታ ነው እንግዲህ ያንን ጥያቄ ጠየቀቻት። እንግዲህ የዛሬው ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ